ምዕራፍ አንድ እንዲህም ሆነ ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናውያንን ለመውጋት ማን በፊት ይወጣልናል ብለው እግዚአብሔርን ጠየቁ እግዚአብሔርም ይሁዳ ይውጣ እነሆ ምድሪቱን በእጁ አሳልፌ እሰጥቻለሁ አለ ይሁዳም ወንድሙን ስምዖንን ከነዓናውያንን እንወጋ ዘንድ ከእኔ ጋር ወደ ዕጣዬ ይውጣ እኔም ደግሞ ከአንተ ጋር ወደ ዕጣዬ ሄዳለሁ አለው ስምዖንም ከእርሱ ጋር ሄደ ይሁዳም ወጣ እግዚአብሔርም ከነዓናውያንን፣ ፌርዛውያንን በእጃቸው አሳልፎ ሰጣቸው። ከእነርሱም በቤዜቅ ውስጥ አስር ሺህ ሰዎች ገደሉ። አዶኖቤዜቅንም በቤዜቅ አገኙትና ተዋጉት። ከነዓናውያንና ፌርዛውያንንም መቷቸው። አዶኖቤዜቅም ሸሸ፣ አሳደውም ያዙት። የእጁንና የእግሩንም አውራ ጣት ቈረጡ። አዶኖቤዜቅም የእጃቸውና የእግራቸው አውራ ጣት የተቈረጡ ሰባ ነገስታት ከገበታዬ በታች ፍርፈሬ ይለቅሙ ነበር እኔ እንዳደረግሁ እግዚአብሔር እንዲሁ መለሰልኝ፤ አለ። ወደ ኢየሩሳሌምም አመጡት፣ በዚያም ሞተ። የይሁዳም ልጆች ኢየሩሳሌምን ተዋግተው ያዟት፣ በሰይፍ ስለትም መቷት፣ ከተማይቱንም በእሳት አቃጠሏት። ከዚያም በኋላ የይሁዳ ልጆች በተራራማው አገርና በደቡብ በኩል በቆላውም ውስጥ የሚኖሩትን ከነአናውያንን ሊዋጉ ወረዱ። ይሁዳም በኬብሮን የሚኖሩትን ከነአናውያንን ሊወጋ ሄደ። የኬብሮንም ስም አስቀድሞ ቂሪያት አርባቅ ነበር። ሴሲንና አኪመንን ተላሚንም ገደሉ። ከዚያም የዳቤርን ሰዎች ሊወጋ ሄደ። አስቀድሞም የዳቤር ስም ቅሪያት ሴፍር ነበር። ካሊብም ቅሪያት ሴፍርን ለሚመታና ለሚይዝ ልጄን አክሳን አጋባዋለሁ አለ። የካሊብም ትንሽ ወንድም የቄኔዝ ልጅ ጎቶሊያል ያዛት ልጁንም አክሳን አጋባው። እርሷም ወደ እርሱ በመጣች ጊዜ ከአባቷ እርሻ እንዲለምን መከረችው። እርሷም ከአህያዋ ወረደች። ካሌብም ምን ፈለግሽ አላት። እርሷም በረከትን ስጠኝ፣ በደቡብ በኩል ያለውን ምድር ሰጥተኸኛልና የውሃ ምንጭ ደግሞ ስጠኝ አለችው። ካሌብም ላይኛውንና ታችኛውን ምንጭ ሰጣት። የቄናዊው የሙሴ አማት ልጆቹም ከይሁዳ ልጆች ጋር ዘንባባ ካለበት ከተማ ተነስተው ከአራድ በደቡብ በኩል ወዳለው ወደ ይሁዳ ምድረ በዳ ወጡ። ሄደውም ከሕዝቡ ጋር ተቀመጡ። ይሁዳም ከወንድሙ ከስምዖን ጋር ሄደ። በጽፋት የተቀመጡትንም ከነዓናውያንን መቱ፣ ፈጽመውም አጠፉአት። የከተማይቱንም ስም ሄርማ ብለው ጠሯአት። ይሁዳም ጋዛንና ዳርቻዋን፣ አስቀሎናን ዳርቻዋን፣ አቁርናንም ዳርቻዋን ያዘ። እግዚአብሔርም ከይሁዳ ጋር ነበር። ይሁዳም ተራራማውን አገር ወረሰ። በሸለቆ የሚኖሩት ግን የብረት ሰረገሎች ነበሯቸው እና ሊያወጣቸው አልቻለም። ሙሴም እንደተናገረ ለካሌብ ኬብሮንን ሰጡት፣ ከዚያም ሦስቱን የዔናቅ ልጆች አወጣም። ነገር ግን በኢየሩሳሌም የሚኖሩትን ኢያቡሳውያንን የብንያም ልጆች አላወጧቸውም። ኢያቡሳውያንም ከብንያም ልጆች ጋር እስከ ዛሬ ድረስ በኢየሩሳሌም ተቀምጠዋል። የዮሴፍም ወገን ደግሞ በቤቴል ላይ ወጡ። እግዚአብሔርም ከእነርሱ ጋር ነበር የዮሴፍም ወገን ቤቴልን የሚሰልሉ ላኩ። አስቀድሞ የከተማይቱ ስም ሎዛ ይባል ነበር። ጠባቂዎችም አንድ ሰው ከከተማ ሲወጣ አይተው፣ የከተማይቱን መግቢያ አሳየን፣ እኛም ቸርነት እናድርግሃለን አሉት። የከተማይቱንም መግቢያ አሳያቸው፣ ከተማይቱንም በሰይፍ ስለት መቱ። ያንን ሰውና ወገኖቹን ግን ለቀቋቸው። ሰውየውም ወደ ኬጢያውያን ምድር ሄደ፣ በዚያም ከተማን ሠራ። ስሟንም ሎዛ ብሎ ጠራት። እስከ ዛሬም ድረስ ስሟ ይህ ነው። ምናሴም የቤትሳንን መንደሮቿን፣ የታዕናክንና የመንደሮቿን፣ የዶርና የመንደሮቿን፣ የይብልአምና የመንደሮቿን፣ የመጌዶናንና የመንደሮቿን ሰዎች አላወጣቸውም። ነገር ግን ከነዓናውያንን በዚያ አገር በመቀመጥ ጸኑ። እስራኤልም በበረቱ ጊዜ ከነዓናውያንን አስገበሯቸው፣ ፈጽመውም አላወጧቸውም። ኤፍሬምም በጌዜር የተቀመጡትን ከነዓናውያንን አላወጧቸውም። ነገር ግን በከነዓናውያን በመካከላቸው በጌዜር ተቀመጡ። ዛብሎንም የቄድሮንና የኖኅልንን ሰዎች አላወጧቸውም። ነገር ግን ከነዓናውያን በመካከላቸው ተቀመጡ፣ ግብርም የሚገብሩለት ሆኑ። አሴርም የአኮንን፣ የሲዶናን፣ የአኽሎብንም፣ የአክዜብንም፣ የሂልባንም፣ የአፌቅንም፣ የረአብንም ሰዎች አላወጧቸውም። በዚያችን ምድር የተቀመጡትን ከነዓናውያን አላወጧቸውምና በመካከላቸው የአሴር ልጆች ተቀመጡ። ንፍታሌም የቤት ሳሚስና የቤት አናትን ሰዎች አላወጧቸውም። በምድሩም በተቀመጡት በከነዓናውያን መካከል ተቀመጡ፣ ነገር ግን የቤት ሳሚስና የቤት አናት ሰዎች ግብር የሚገብሩለት ሆኑ። አሞራውያንም የዳንን ልጆች ወደ ተራራማው አገር እንዲያፈገፍጉ አስገደዷቸው። ወደ ሸለቆውም እንዳይወርዱ ከለከሏቸው። አሞራውያን በሄሬስ ተራራና በኤሎን በሻዕሊብም በመቀመጥ ጸኑ። ነገር ግን የዮሴፍ ቤት እጅ ከበደች፣ አስገበረቻቸውም። የአሞራውያንም ድንበር ከአቅራቢ አቀበት ከጭንጫው ጀምሮ እስከ ላይ ድረስ ነበር። መጽሐፈ መሳፍንት ምዕራፍ ሁለት የእግዚአብሔር መልአክ ከጌልጌላ ወደ ቦኪም ወጥቶ እንዲህ አለ እኔ ከግብፅ አውጥቻችኋለሁ፣ ለአባቶቻችሁም ወደ ማልሁላቸው ምድር አግብቻችኋለሁ። እኔም ከእናንተ ጋር ያደረኩትን ቃል ኪዳን ለዘላለም አላፈርስም። እናንተም መሰቢያችሁን አፍርሱ እንጂ በዚህች ምድር ከሚኖሩ ሰዎች ጋር ቃል ኪዳን አታድርጉ አልሁ። እናንተ ግን ቃሌን አልሰማችሁም። ይህንስ ስለ ምን አደረጋችሁ? ስለዚህም ከፊታችሁ አላወጣቸውም፣ ነገር ግን ያስጨንቋችኋል፣ አማልክቶቻቸውም ወጥመድ ይሆኑባችኋል።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 የእስራኤልም ልጆች በእግዚአብሔር ፊት ክፉ የሆነ ነገር አደረጉ፣ በዓሊምንም አመለኩ። ከግብፅ ምድርም ያወጣቸውን የአባታቸውን አምላክ እግዚአብሔርን ተዉ፣ በዙሪያቸውም ካሉት ከአሕዛብ አማልክት ሌሎችን አማልክት ተከተሉ፣ ሰገዱላቸውም፣ እግዚአብሔርንም አስቈጡ። እግዚአብሔርንም ትተው በዓልንና አስታሮትን አመለኩ። የእግዚአብሔርም ቁጣ በእስራኤል ላይ ነደደ። ወደ ማረኳቸውም ማራኪዎች እጅ አሳልፎ ሰጣቸው። በዙሪያቸውም ባሉት በጠላቶቻቸው እጅ አሳልፎ ሰጣቸው። ጠላቶቻቸውንም ከዚያ ወዲያ ሊቋቋሙ አልቻሉም። እግዚአብሔርም እንደ ተናገረ፣ እግዚአብሔር በእነርሱ ላይ እንደማለ ወደ ወጡበት ሁሉ የእግዚአብሔር እጅ ትከፋባቸው ነበረች። እጅግም ተጨነቁ። እግዚአብሔርም መሳፍንትን አስነሳላቸው፣ ከሚማርኳቸውም እጅ አዳኗቸው። ሌሎች አማልክትን ተከትለው አመነዘሩ፣ ሰገዱላቸውም እንጂ መሳፍንቶቻቸውን አልሰሙም። አባቶቻቸውም የሄዱበት ከነበረ መንገድ ፈጥነው ፈቀቅ አሉ። አባቶቻቸው ለእግዚአብሔር ትእዛዝ እንደታዘዙ እንዲሁ አላደረጉም። እግዚአብሔርም መሳፍንትን ባስነሳላቸው ጊዜ እግዚአብሔር ከመስፍኑ ጋር ነበር። እግዚአብሔርም ስለሚጋፏቸውና ስለሚያስጨንቋቸው በጩኸታቸውም ያዝን ነበርና በመስፍኑ ዘመን ሁሉ ከጣላቶቻቸው እጅ አዳናቸው። መስፍኑ ግን ከሞተ በኋላ ይመለሱ ነበር ሌሎችንም አማልክት በመከተላቸው እነርሱንም በማምለካቸው ለእነርሱ በመስገዳቸው አባቶቻቸው አድርገውት ከነበረው የከፋ ያደርጉ ነበር። የልከነኝነታቸውን መንገድ ሥራቸውን አልተዉም ነበር። የእግዚአብሔርም ቁጣ በእስራኤል ላይ ነደደ፣ እንዲህም አለ ይህ ሕዝብ ለአባቶቻቸው ያዘዝሁትን ቃል ኪዳን ስለተላለፉ